እነዚህ በእናትሽ አሁን እንትኖቹ የሚጠይቁ ናቸው። ሙስሊሞቹ ናቸው፣ ግራቸው እንትን የሆነ የፈረሰባቸው ቤታዩ በጾም ሰዓት እነዚህ ማስወጣት አንችልም። ሮሚ፣ እንኳን አደረሰሽ። እኔ እናት ኩማ ደወለልኝ ምናምን። እኔ መቼ ደወልኩልሽና ነው እንደዛ? እኔ ኩማ ነው ይላሉ ከስር ሲጽፉ፣ ማን እንደደወለልኝ ግራ ገብቶ ነው። ኮሮላዶ ይላል። ማን ነው ኮሮላዶ ያለው? ኩማ እኮ እዛ ነው የሚኖረው እና ስልኬ የማሰጥቶ ነው የምደውልልኝ። እንዴ ለልብስ ብለሽ ለእቃ ምናምን የሚሸጥ ብለሽ ለጥፈሽ አልነበረ እንዴ እስክሪንሽ ላይ? ለካ ሁሉ ሰዋለው ስልኬ ሮሚ ደሞ፣ ሮሚ ደሞ አፍሽን እያለ ለምትመችኝ በውስጥ በኩል አዋራሽ ነበር አይደለም። ማርያምን፣ አይደለም ነገር ነው የጠራሽ። አቧንተ ፋራ ነውጣ። ሮሚ እየቀለድኩ ነው ጌታ ጌታ እግዚአብሔርን። ሮሚ ወይዬ፣ መጀመሪያ አፍሽን የቋጠርሽው ለምንድን ነው? በጨርቅ እንዳታስቁኝ እኮ ነው፣ ለማማት ጾም ላይ ነኝ። ውይ አይሳቅም። እሺ ሮሚ፣ አሁን እማማት ገብቷል። አስረጅ ነው። ምን ምን ማድረግ እንዳሁኔ የሰማሁትን ነው የምነግርሽ። ትናንትና በማማት ምን ምን አይሰራም ብዬ ቼክ ሳረድ ባልና ሚስት አብሮ አይተኛም የተለያየ አልጋ ላይ እብን በአብይ ጾም አይቻልም። ሙሉን ግን ከተሳሳትሽ እንኳን ይሄ ሳምንት ግን ሲሬስ ነው። ሁለተኛ ነገር ሰውን መጨባበጥና መተቃቀፍ አይችልም። ማማተብ እንደዚህ፣ ቆይ፣ ወይኔ፣ ላሳይሽ ላለው ይ ላማተብ ነው። ማማተብ አይቻልም። መስቀል መሳለም አይቻልም። ብትሞች እንኳን ፍታት አይደረግልሽም በዚህ ሳምንት ገባሽ። ሰላምታ ከሰው ጋር እብን የጣመ ምግብ መብላት መሳቅ አይቻልም። የሚያስቅ ሰው ጋር መሆን አይቻልም። ቤታ በዚህ ሳምንት አስቂያቸው ስቀው በእኔ እኔ አጥያ ሊያስገቡኝ ነው። አልፈልግም። ሮሚ መሳቅ አይቻልም፣ አይቻልም። ማዘን ብቻ ነው። ጌታ የተሰቀለበት ሳምንት ነው። ቤታ ከጎንደር ተወልደሽ ገና እኔ ንጠይቀን አባትሽን ተይ። ና አንቺ የንጉስ ዘር ነሽ እኮ ነው ሰምቻለሁ። ተይ ቤታየ ሮሚ ከአንቺ ስሰማ ነው ደስ የሚለኝ እግዚአብሔር እንዲህ ስጠይቅ ቢያዩሽ አባቶች ባቀባበሉ ሽጉጥ ሰበብ እንዳቶኝባቸው። ሮሚ በጣም ያሳቀኝ እነዛ የሚጠይቁት ናቸው ወይ ገንዘብ። ኩማን አሁን እኔ ሮሚ ስሚ፣ ሰሞኑን ላስ ላስ አለኝ። እንዴት አርጌ ነው የምትወ ቻዩና እኔ አብሬሽ በቃ ከጾም ፋሲ ጋ እንፈስ ግባቸዋለን። ታያቸው አንድ ሳምንት እንዴት ያስችለኛል ሮሚ? በቃ ትተሽ ውጭ ቲክቶኩን ከፈለግሽ፣ ካልቻች እኔ እርዳታ ልሰበስብ ነው፣ ገንዘብ ለሌላቸው ለእንትልል እርዳታ ልታረጊ እርዳታ ገንዘብ ሰብስቤ እነዚህ ለጾሙት መሃኖች ለነሱ እንዲበሉ ላረግ ነው። ያው እስኪ ብርቶ ምናምን ይዤ ረዲዮኘን የመጣውት ግ ማርያምን ጥሩ አድርገሽ ሮሚ ቁም ነገር ንገሪያቸው። እዚህ ሰው አለ ንገሪያ ደግሞ ጥቁር ለብሶ ቃም የለበሱ እኮ መስሎኝ ላስገባው ነው ላስረዳው ነበረ የሚሸፋፈ ነው ነው እንዳስቁ ስላልሲ አለመሳቅ ነው እንደዚህ ያልኩት። እኮ አይሳቅም። ምዕራብ እ እ እ እኔ እልልሽ፣ ግን ቆይ ሃይማኖቱ ምንድን ነው? ጴንጤ ነኝ አለ ቤት ታዩ በቀደም ስጠይቅ ነው። ጴንጤ እኮ ነው እኔ ቤት። አዎ እኔ እኮ በእናትህ ተምተኛ ማን እንደ አይነት ነው? ጴንጤ አይደለሁም ክርስቲያን ነኝ። በክርስቶስ ነው የማያምነው እንደ እንደ ደግሞ ምን አይነት መጣብን። እንደ እኔ እየውልሽ ክርስቲያን ነኝ ክርስቲያን ሁሉ በክርስቶስ ስለማምን እኔ ክርስቲያን ነኝ እንጂ አማኖቴ ለዚህ አማኖቴ ይሄ ነው ብለኝ ብዬ አልናገር። ፕሮቴስታንትነ፣ ኦርቶዶክስ፣ ኩማዬ ሃይማኖት አያድንም፣ የሚያድነው ስራህ ነው። ስራ ዋና ስራ ስለሰራ ነው እንጂ ጴንጤ ስለሆንክ አትጸድቅም። ኦርቶዶክስ ስለሆን አይጸድቅም። ሙስሊም ስለሆነ አይጸድቅም። የሚያጸድቀው ስራችን ነው። ጥሩ ነገር ካልሰራ የትኛውም ሃይማኖት ብትሆን አትጸድቅም። ያለ ሃይማኖት የሌለ ዱርዬ መንገድ ላይ ሊሞት ውሃ አንሶ ያለቀሰ በአግኝቶ ቢያጠጣ እሱ ነው ከኛ በላይ የሚጸድቀው። ሮሚ ምን እንደሆነ ታውቂያለሽ? ክርስቲያን የተባለ ሁሉ በክርስቶስ ስለማያምን በክርስቶስ ነው ማምነው እንጂ ይህ ሃይማኖት አይደለም። ለምን እንደሆነ ሮሚ አንድ ነገር ላስቸግርሽ። በመድኃኔዓለም ያለማብሽ ሊያዋጠር ሹናንሽ ያ እንደዚህ ቁጭ በይ፣ እንደዛ ተረጋግተሽ እሺ፣ እንዳታሱ ሮሚ። እግዚአብሔር ቀበሌ ላይ ምናምን ሰሀን እድር ላይ ሰሀን ምናምን

መጀመሩ እናንተ መሳሳሜ የለም አትላኩልኝ። እናንተ አትላኩላለች፣ በጊፍትም አይቻልም። ሮሚ የምትመችኝ እኮ ለምታደርገው ቁራጥ እኮ ነች። አደርጋላለችውን ነገር ታደርጋለች፣ እኔ አደርጋለሁ። እግዚአብሔር ቢሞቱ ይኸው ወይ መጨባበጥ የማይቻልም እባክህ፣ መከራችን አፈረደብህ። ሮሚ እንዲያው ሳምንት አይሻለሁ እግዚአብሔርን በቃ እኔ በዚህ ህማማት ከተሳደብኩኝ ኦርቶዶክስ አይደለሁም። ጠንጥጫለሁ። ኖ አልሳደብም። እኔ በጣም ሮ እንዴት ያስችልሻል? እንደ ሃይማኖቴ ሃይማኖቴ ያዘዘኝ ማድረግ አለብኝ። የጣመ እንኳን አይበሉም እኮ እዛ እንትን ያሉት የጣመ አይበሉ ታውቂያለሽ ገዳም ውስጥ ያሉት የጣመ ሳይበሉ መከራ እያዩ ስለ ክርስቶስ ፍቅር እያለቀሱ፣ እኔ የሶሻል ሚዲያ ላይ ወጥቼ ማላገጥ አልፈልግም። በቃ እኔ በሃይማኖት የቀልድ አላውቅም ጎበዝ። እግዚአብሔር ሮሚ ጥሩ አድርገሽ። እግዚአብሔር መግባት ለምን ፈለጋችሁ? አሁን ሁነማ ማጠፍታችሁ ነው። ጎግል ላይ ያያታችሁት ነው እኔ የፈለጋችሁኝ እኛም አሮምዬ አንቺን የሰጠሽን ኃይል ያደለሽን ፈጣሪ ለእኛም ይስጠን ብለን ነው። እንዲኔ እኮ ሰሞኑን እኮ ያው ያለብኝን አይተሻል። የሶሻሉ ሚዲያ ነገር እና ሳምንት ሊሄድበት እያሟሟክ ስለሆነ ህማማት ነው ብለሽ ስትይ ቆሌን የተገፈፉ አሁን አንድ ሳምንት ልጠበቀቤታዩ ቻያቸውና ቻያቸው ከዛ ሰኞ ጠዋት እንጀምራላችሁ። እኔ እናንቺን ኔ ያደርገ ቢያቸው ሁሉንም አይመቻቸዋለሁ ደርሶኛል። እንደ ሮሚ ግን እኔ አንድ ጥያቄ አለልህ። አንቺ እኔ አሁን ለምሳሌ ክርስቲያን ነኝ አንቺ ሳል ሁለታችንም በክርስቶስ ነው የምናምነው። ለምንድነው ሃይማኖታችን የምንከፋፈል? አንድ ሆነን እኔም አንቺ የምታደርጊን ነገር ሰምቼ ለምን አላደርግም? አትችልም። አሁን እኔ ያልኩህን አድርግ። አንድነን እኮ አንድነን በኢየሱስ ያምናል በኢየሱስ የተማመነ ወርቁ አይወቅ ምና፣ መጽሐፍ ቅዱስ ማ አንድ ነን እኮ። አውቀው እኮ ነው ሰዎች የሚለያዩን እንጂ እኛ አንድ ነን እኮ። የክርስቶስ ልጆች እኮ ነን። ክርስቶስ ልጆች ነን። ሁለት እግዚአብሔር አንድ ነን። እውነተኛ ጾም ነው። አንድ አይ መጾም ብጾም እግዚአብሔር የጾመውን ጾም መጾም አንድ ነን እኮ። አውቀው እኮ ነው ትንሽ ለወጥ ለወጥ አርገው ነጮች እኮ ነው የሚጫወቱብን። ያ የእውነት ልክ ነሽ። እኔም ለዛ ነው አሁን ለምሳሌ ሁላችንም ክርስቲያን ይባላል በተለያየ ምናምን እንደዚህ ስንከፋፈል ደስ አይለኝም። ለምን ክርስቲያን እስከሆንች ድረስ ክርስቶስን መ ክርስቶስ እ ለሁሉም ነው እኮ ተሰቅሎ ያዲያ ነው። ለኦርቶዶክስ አላለም፣ ለጴንጤ አላለም፣ ለካቶሊክ አላለም፣ ለጆብ አላለም። እግዚአብሔር ለክርስቲያኖች ሁሉ ተሰቅሏል። ለአለም ሁሉ ለሙስሊሞችም ነው የተሰቀለላቸው። ለሁሉም በእሱ ፍጥር ለፈጠረው ሁሉ ተሰቅሏል። ያመነ የተጠመቀ ይድናል። በስቲ አለማመን የራስ ጉዳይ ነው። ያመን የተጠመቀ ይድናል። ለዛ እኔንም እመለከተኛል ማለት ነው። አለመሳቅና ስለ ሰኞ ማዳመጥ አለብኝ ህጎቹ። አዎ ይመለከታል እኮ በዚህ ሳምንት እንደሱ አርጎ ለእዛ እናደርጋለን። እሱ እኮ ያ ነገር ላይ እኮ ሮሚዬ አይሰማም እንጂ ሁሉን ይተገብራል። መጨባበጡም ምናምን ምናምን እሱን ኩማ እንትን ይላል ይፈጽማል። አይጨባበጥም፣ አይስቅም። ማያስችልህ አንተ ምግብ ስኳር ካለብኝ እግዚአብሔር ምንም አይልም። አብረነው እንዴ? ከሚስት ጋር የምትኖረው? ሚስቴ አሁን በቅርቡ ትመጣለች። አንድ ላይ አደለም እኳ አትምጭ በላት። ከሰኞ ማለት ትምጣ ከሚቀጥለው አትምጭ በላት። የሆነ ሪዝን ስጣ። ስራ ሚዝነኝ በላት። ዛሬ ዝነቻ ጠገቤነት በቃ ሂጂ በላት ነው በላት። ጾም ስለሆነ ሂጂ ሰኞ ትመጫ እንደሽ በላት። ሮሚ ሲተኙ ማይተቃቀፉ አንቺ አንድ አልጋ አይተኛም ተብሎ ምን ሆነሽ ነው? ይተቃቀፋሉ ምት ያምሻሉ። እናይን ሰው እየበሉጣል በልዋ። ከቤት ስያለ ደም እያለች ነው። አርጋ ላይ እኮ ጉብልል ብሎ ተኝቷ። ድሮ እንዳዞ ላይ ላይ ተጋድሞ ያንቺም እንደ ዘንዶ ጎን ተጋድሟ። ሁለታችሁ አውሩ። እኔን በቃ ስራ የምስራበት ሂዱ። ባላትን አስ አይደለም እንትን ልታደረግ ነው ኩማዬ እምረው እርዳታ እርዱ እርዱ። እሺ ሁለታችሁ አትሊስት አንድ ጣ ግቡልኝ። አረገባልቻለ እጣው ስንት ነው ኩማ? ለሁለታችን ሁለት ሺ ብር ነው ሁለት ሺ ብር ነው እጣው። ግቡ። የኢትዮጵያ ሁለት ሺ ብር ዶላር መስሏችሁ ነው እንደሚደነግጡ። ኧረ እኔ ያልሰማዎች ሁለት ሺ ማለትሽ። እንኳንም አልሰማዎች ሁለት ሺ ዶላር ብለሽ አንድ በእናንተ አንድ በእኔ ስም ግበላ ነው እጣው እጣ ወንድ የወንድ የወንድ ይለብሰዋል ቲሸርት በእኛ እጣው ስንት ነው ነው ምድር በኢትዮጵያ ሁለት ሺህ ብር ነው። አንድ ለእኔ አንድ ለእናንተ እያላችሁ ሁለት ሁለት እጣ ከገባችሁ በቃ በቃ። አንድ በእኔ ስም ሀያ ዶላር ነው ደግሞ አንድ በእኔ ስም አንድ በኩማ ስም የእኔ እናት በምንድን ነው የምንልቀው? ነው መግባቱ ይባል

ተስተካክለሽ ቁጭ በይ። ነጠላውን ዝቃ። እንደዛ ልጆች፣ ሮሚ አንድ ላይ እንዳታርግ ወደታች አርግ። እኔ እና ቤት ብንገናኝ ነው እና በዚህ ሰውም ውስጥ ብንገናኝ

አንተ ስንት ነው ቃል የገባኸው? ገብታለች እሷ የገባ፣ በራስህም ግባ ቋጣሪ፣ ቋጣሪ ሀያ ዶላር ቋጣሪሽም፣ አሁን ቤታ ሴት ልጅ ለወንድ ልጅ አከፍልም። ሸ ማርያምን እንደዛ አላልኩም። እግዚአብሔር ሁለት ለእኔና ብላልቻ ኖኖ ያልኩትኝ እኮ ለአንተ ያደለ ለእኔና ለኩማ አታምጠኝ ለኔና ለኩማ ግቢን ያልኩት ማለት ጻፌን ለማለት ሆነ ለመናገር በኋላ ነገ ፎቶ እንዳይዘቀዘቅ ስትይ ነበር። ክፈይልን ዛሬ ምንድነው? ከፍላለች። እኮ፣ ጋይስ ብያለሁ ያልኩት ግን የኔንም ለቁማም ግቢ ያልኳት አ አራት ሺህ ኢትዮጵያ ሀያ ዶላር አትከፍልም። ለአመት በዓል ለአንድ እናት እንኳን በአንተ ቢስቁና፣ ኩማዬ ብለው አያት ሮማንን አንተ ስማ፣ ተንኮሏን አየው። ለአሮጊት ለምናምን ብላ ስብስብ ስርስር አረገችግ

እሷ ቤት እየሄደች ነው። ማያ የምትባልም አለች። እዚህ ጋር መታለች። እዚህ ጋር መታ ባለቤት። ኧረ ሮሚ አሁን ለሰዎቹ አሳይቼ በኋላ። በጣም ቆንጆ ነች፣ በጣም ቆንጆ ነች። አንተን የያዘች ቆንጆ መሆን አለባት እንጂ እንትን ጋር ድብልቅ ናት። ከኩኩ ጋር ምን? ከሰኞ በኋላ ነው ስለ ኩኩ ስለ ኩኩ ጉዳይ። ምስቴ ቤት አንድ ቤት ውስጥ መተኛት አንችልም። አንድ አልጋ ላይ አንድ አልጋ ላይ አንተ መሬት ተኛ፣ እሷ አልጋ ላይ ትተኛ። ምን ለማለት ፈልጌች ነው? እነኝ አልጋ ላይ መተኛት አለብኝ። አንተ ሴት መሬት ተኝታ አልጋ ላይ ወንድ ይተኛል። እንዲህ ምን ችግር አለ? ወንድ ልጅ የቤት ራስ ነው። እሺ ተኛ፣ እሷ መሬት ትተኛ። እንደዛ ከሆነ እስ በቃ እሺ፣ ሮሚ እሱን ጥያቄ ታይ ሉ እሺ። እሷ እሺ እንዳለች፣ እኔ ግን ባሌን አልጋ ላይ አድርጌው እኔ መሬት ነው የምተኛው። ለምንድን ነው የራሲን እንደዛ ታደርጊያለሽ? ለምንድን ነው ይኸውልሽ፣ ማማት ላይ ሆነሽ አንቺ እንዲክፋት ለምን ሆኖ አይደለማ። እሷን ስለማላውቃት ለአንተ ነዋ ጫና መስጠት አልችልም። ለዛ ብዬ የኔ እናት ብላ እንደዚህ እያለች አቤት ሮሚዬ። ይሄ ግን አሁን አንተ ሮሚን ነው የምትሸውለው።